ብዙ ፍጥረት ያለው ባህሩ ውቅያኖሱ ለየብስሩ ሰጥቶ ቀሪውን መልበሱ ላጥፋ ካለ አጥፊ ጡንቻ ያለው ፈርጣማ ከአንዱ ጌታ በቀር ማንንም አይሰማ። ጥማርኪ ይመስላል ግልጥ ማውደሃ ውስጡ ስለሌለ ለመጠጥ የሚሆን አንድ ብርጭቆ ውሃ። ሰነፍ መርከበኛ ውቅያኖሱ ዳር ሚጠጣውን ሳይዝ መጓዝ ይጀምራል። ውሃ መሃል ደርሶ ውሃ ይጠማዋል። የውሃ በረሃ ላይ በውሃ ጥም ይሞታል። አንድ ጉድጓድ አለች። በጣም ትንሽዬ ህፃን፣ አዋቂ ጨዋነ ዱርዬ ሳትል ሳታዳላ ሁሉን ታጠጣለች። ይሄን ንጹሃን ታመነጨዋለች። ጠቢቡ ገበሬ እሷ ጋር ይዘራል፣ ስሯ ምንጩ ነክቶ ማንደርቆ ይቅራል። ጌታ ኢየሱስን በእምነቱ የነካ ህይወቱ ሃምንጭ ጠጥቶ እረካ ስንት ምስኪና አለ! ሳይተኛ የሚያነጋ ነብሱ ምትገረፍ በጥማት አለንጋ። እግዚአብሔር ነብሱን ነይላርካሽ ቢላት የእግዚአብሔርን ሳዮ ለነብሱ ሆድ ሰማላት። ጌታ በሌለበት በዚያ ባዶ ቦታ ምኑንም ቢጠጡት አይሆንም ምርቃታ። ሰማይና ምድር ባንዴ ተጠቅልሎ የኢየሱስን ቦታን አይተካውም ችሎ የተከበበ በማይጠጣ ባለም ያለ ሰው ኢየሱስን ያጣ በጀልባው እንደጠፋ ውቅያኖስ ላይ ኢየሱስ የሌለው ሰው እሱ አይደሎይ ተበልቶ ተጠጥቶ የለም መርካታ፣ ኑሮ ማለት አሩር ከሌለው ጌታ፣ ዳግመኛ አልጠማኝም፣ አንዴ ጠጥቼው ጎዶሎ የለኝም፣ ውስጤ ሙሉ ነው። ዳግመኛ አልጠማኝም።